ሰከን ማለት ያስፈልጋል ማለት ነው። ከቤት አትውጡ፣ እንቅስቃሴ አታብዙ፣ ስራም ካላችሁ ለጊዜው የተወሰነ ጊዜ ስራውን ለማቆም ሞክሩ ማለት ነው። በተለይ ተመላላሽ ስራ አላችሁ፣ በተለይ ደግሞ እንትን አልፋችሁ የምትሄዱ ፍተሻ አለበት አካባቢ ከአንዱ ከተማ አንዱ ከተማ ተዘዋውራችሁ የምትሰሩ ሰዎች ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። እንግዲህ የሳውዲ አረቢያ ሕግ የገደለ ይገደል ነው። ስለዚህ ይህ ልጅ እንግዲህ የገደለው ሰው በሕግ ተይዞ ትክክለኛው እንትን እስካልተደረገ ድረስ ትፍተሻው እንደሚቀጥል እየተነገረ ነው ማለት ነው። አረቦቹም እንግዲህ የኢትዮጵያን አሰሪ ያላቸው አረቦች ጥንቃቄ እንዳደርጉ ሰራተኞቻቸው እየተናገሩ ነው ያለው ማለት ነው። ምክንያቱም ወንጀለኛው እስከሚጣራ ድረስ ንጹህም አብሮ ይገባል ወደ እስር ቤት ማለት ነው። ገብቶም እንግዲህ ስትያዙ ሁለት አይነት አያያዛ ለ ማለት ነው። አንዳንዶቹ ወደው እንደያዟችሁ ይዟችሁ የሚያስገቧችሁ ወታደሮች ወይ ወንጀል ላይ እንደዚህ ሲሰራ ወይ እንደዚህ ይጀበታለሁ ብሎ እንትን ካለባችሁ መውጣት አትችሉም ማለት ነው። ቀጥታ ወደ ሀገራችሁ ነው የምትሸኙት ማለት ነው። ስለዚህ ውድ የቻናል ተከታታዮች ጥንቃቄ ጥንቃቄ ደጋግመን እናገራለን ማለት ነው። ሁላችሁም ጥንቃቄ በማድረግ ራሳችሁን ጠብቁ ማለት ነው። እንግዲህ ይህ ወንድማችን እንደሚ እንደሚ እንደማየነው መረጃ እንደተያዘ ነው ብዙ ሚዲያዎች እየዘገቡ ያሉት። ሁለተኛ ደግሞ ከትሬላ ላይ ሲያወርዱት የሚያሳይ ቪዲዮ ሶሻል ሚዲያ ላይ እየተዘዋወረ ነው ያለው ማለት ነው። እንግዲህ ይሄንን ሲያወርዱት የሚያሳየው ግለሰቦች ናቸው እንግዲህ የደንብ ልብስ የለበሱ አይደሉም ማለት ነው። እውነት ይሁን እንግዲህ ትክክለኛ ልጁ ተይዟል የሚባል ወሬ ነው እየወጣሉ ማለት ነው። መረጃዎች እየወጡ ያሉት እንደተያዘ ነው። እንግዲህ ሳውዲ አረቢያ ላይ የሰው ህይወት አጥፍታችሁ የትም ቦታ ላይ ማምለጥ አትችሉም። ይህንን ነው መናገር የምንችለው። እንግዲህ ባለፈ አይታችኋል። አንድ ወንድማችን አረብ ገድሎ በሚወደ በየመን አድርጎ ለመውጣት ሲሞክር እንግዲህ ተይዞ ወደ እስር ቤት ገብቷል ማለት ነው እና አሁን ደግሞ የእኛ ኢትዮጵያውያኖች እንግዲህ ግማሾቻችሁ ልጁ ተይዞ ይገደል የምትሏላችሁ፣ ግማሾቻችሁ ደግሞ ልጁ አይገደል ያምልጥ። እነሱ እኛ ላይ የሚሰሩት ወንጀል አይታይም ወይ? እነሱ እኛን እየገደሉን አይደለም ወይ? እነሱ ድንበር ላይ ስንት ሰ- አይ ስንት ዜጋ ነው በየቀኑ የሚሞተው እያላችሁ ነው። እንግዲህ አንድ ሀገርን የአንድ ሀገርን ህሉና ጥሳችሁ በህዱድ ስትገቡ ለምን ተገደልን ማለት አይቻልም። ምክንያቱም ሀገራቸው ነው፣ ሀገራቸውን የመጠበቅ ደግሞ የእነሱ ግዴታ ነው ማለት ነው። ስለዚህ ያለ አግባብ ወደ ሀገራቸው የሚገቡ ሽፍቶችን የሳዑዲ አረቢያ መንግስት ደግሞ የመቆጣጠር መብት አለው ማለት ነው። እና እዚህ ጋር ድንበር ላይ የሚያልቁ ወንድሞቻችን እንግዲህ ይህ የሳዑዲ መንግስት ችግር ሳይሆን የራሳችን ችግር ነው። ሰው ሀገር ላይ በህገ ወጥ መልኩ እየገባን እስከሆነ ድረስ ለምን ተገደልን ብለን መጠየቅ አንችልም ማለት ነው። ግን ይሄ እንደ እንደ ሰውኛ አንድ ስደተኞች፣ ተፈናቃዮች ወደ ሀገራቸው ሲገቡ በአግባቡ የመቀበል ግዴታ አለባቸው ለሚለው፣ እንግዲህ ሳውዲ አረቢያ ስደተኞችን እንደማትቀበል ይታወቃል። እንደ ሌላው ሀገር አይደለም። ሌላው ሀገር ስደተኞችን ተቀብለው ሀገራቸው ላይ ያስቀምጣሉ ማለት ነው። ኢቨን ኢትዮጵያ ብዙ ስደተኞችን ተቀብላ ካምፕ ላይ ታስቀምጣለ ማለት ነው። ሳውዲ አረቢያ ደግሞ ይሄ አሰራር የላትም። ስለዚህ በህገወጥ መልኩ ወደ ሀገሯ የሚገቡ ዜጎችን ትከታከላለች ማለት ነው። እንግዲህ እንደምታውቁት የመን ላይ በነበረው ችግር የመንና ሳውዲ አረቢያ ባለባቸው ችግር እንግዲህ የየመን ሀገር የመፍረስ ዋነኛዋ ሳውዲ አረቢያ እንደሆነች ታውቃላችሁ ማለት ነው። ስለዚህ በዛን ስለሆነ ብዙ ስደተኞች ብዙ ኢትዮጵያውያኖች፣ ሶማሌ፣ ሱዳኔ እንዲሁም የተለያዩ የአፍሪካ ሀገራቶች እንግዲህ በየመን በኩል ነው ወደ ሳውዲ አረቢያ በህገወጥ መልኩ የሚገቡት ማለት ነው። ስለዚህ ሳውዲ አረቢያ ደግሞ የራሷን ድንበር ለመጠበቅ ያስቀመጠቻቸው ወታደሮች አሉ። እነዛ ወታደሮች ደግሞ እንግዲህ በህገወጥ መልኩ የሚገቡ ወንድም እህቶቻችን ላይ እርምጃ ይወስዳሉ ማለት ነው። እንግዲህ እርምጃ አወሳሰዱ እንዴት ነው ለሚለው ነገር እንግዲህ ያንን እነሱ ናቸው የሚያውቁት ማለት ነው። ስለዚህ እንግዲህ ውድ የቻናል ተከታታዮች ሁላችሁን ጥንቃቄ ማድረግ አለባችሁ። ሳውዲ አረቢያ ላይ የምትኖሩ ሴት ወንድ ሀይልም ጥንቃቄ አድርጉ። ፈጣሪ ይርዳ። ምክንያቱም እንግዲህ ያሳለፍ ነውን ታውቃላችሁ። ከዛሬ ሶስት አመት ከምናም በፊት እንግዲህ ታውቃላችሁ ምን እንደተፈጠረ፣ በየቤቱ እየገቡ ይቃማ ያለው የሌለው ሳይሉ ወንድሞቻችን መኪናቸውን በረ ላይ እንዳቆሙ በለበሱት ቢጃማ ወደ ሀገራቸው ተሸኝተዋል ማለት ነው። ወረቀት ቢኖራችሁም ወረቀትን እየቀደዱ ነው እንግዲህ ወደ ሀገራችን ሲሸኙ የነበረው ማለት ነው። አሁንም ደግሞ ያ ነገር እንዳይመጣ ፈጣሪ ይርዳል። ያ ነገር ድጋሚ እንዳይከሰት ፈጣሪ ይርዳል። እንግዲህ በተለይ ኢትዮጵያውያን ወንዶች እንግዲህ በዚህ በመጠጥ ምናምን ነገር ብዙ ነገሮች እርስ በርስ የመገዳደል ወታደሮች ሲመጡ ወታደሮቹ ሊገሉል እንግዲህ ሊይዟቸውም ሲሉ እናንተም እርምጃ ትወስዳላችሁ እነሱም እርምጃ ይወስዳሉ እና ይህ ኬዝ እንግዲህ ለእኛ እንደ ኢትዮጵያ ነው እንግዲህ አንድ ወጣት ነው ይህን ወንጀል የሰራው ግን ሁሉም ኢትዮጵያዊ ነው አሁን እየተሰቃየበት ያለው ሁሉም ኢትዮጵያዊ ነው አሁን እየተሰደበበት ወይም ዋጋ እየከፈለበት ያለው ማለት ነው እባካችሁ እባካችሁ ማለት የምፈልገው አሁንም እባካችሁ የሰው ህይወት አታጥፉ ካልቻላችሁ ስሜታችሁን መቆጣጠር ካልቻላችሁ ከሰዎቹ ገለል በሉ፣ ወይ ስራ ቁሙ፣ ወይ ስራ ለቃችሁ ካጠገባቸው ዞር በሉ። አዎ ያናድዳሉ፣ አሰርተው ደሞዝ አይሰጡም፣ ብዙ ግፍ ያደርሳሉ፣ ንቄታቸው ብዙ ነገር ያደርጋሉ። ግን ለአምስት ደቂቃ ስሜት ብላችሁ ሰውን አትግደሉ። በቃ ዞር በሉ ጋይስ፣ በቃ ዞር በሉ፣ ጥላችኋቸው ለመሄድ ሞክሩ። ለቀሪዎቻችሁ ነው እንግዲህ ይህን ወንድማችንን እንግዲህ ፈጣሪ ከአንተ ጋር ይሁን። እንግዲህ መልካም ነገር ይግጠመህ ማለት እንፈልጋለን። ለሰው ሞታ አንመኝም። አንድ ኢትዮጵያ ወንድማችን ነህ። ስለዚህ ይህን ወንጀል ባታደርግ ጥሩ ነበር። አድርገኋል፣ ግን ካደረግከው ደግሞ ፈጣሪ ይርዳህ። ለእናተህ ሲል ፈጣሪ ይርዳህ ማለት እፈልጋለሁኝ። እንግዲህ ውድ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ጀማሪ ነኝ አበረታቱኝ። እንግዲህ አዳዲስ መረጃ ይዘን እንቀርባለን ማለት ነው። እንግዲህ ወንድማችን ፈጣሪ የሆነ ማለት ነው የምንፈልገው ለቤተሰቦችም እንግዲህ እግዚአብሔር ይሁናቸው። በሌላ ቪዲዮ እስከምንገናኝ የመልካም ጊዜ